አረ አዩ አረጋገው እንጂ ተይ እንጂ እንደዚህ ቅጥል ድብን እርር ብለሽ ሱማያን ወደ ኋላ ወደ ኋላ እያሸሸ ሻት ነው ማለት ነው። ሱመያ ለምንድነው የሸሸችው ብትሉ በቃ ሱመያን ባይፋ ተናግራለች ድሮ ማለት ነው። ይኔ እሳ እንግዲህ አዩ መድኃኒት ጠጣለው እንደዚህ ሆናለው ብላ ስታስፈራራው ከሰጋ ምን አቃጠለኝ ብላለች ማለት ነው። የአዩን አረካት ስላልተስማማት ብቻ ነው ማለት ነው ይመስለኛል። ወላሁ አለም እንግዲህ ዛሬም ሱማያ ያስተላለፈችው ነገር በጣም አዝኛለሁ። እውነት ለመናገር በጣም ማያሳዝን ነው ማለት ነው። ምንድነው የሚያሳዝነው ነው ካላችሁ አብራችሁን ቆዩ አብራራላችኋለሁ ማለት ነው። ብዙዎቻችሁ ታውቃላችሁ፣ ብዙዎቻችሁ እየሰማችሁት ይመስለኛል። የአዩንና የሱማያን ቪዲዮ ሰምታችኋል ብዬ ተስፋ አደርጋለሁ። ትላንት ደግሞ ሰይዶ ለቆ ነበር፣ በጣም የሚያሳዝን ቪዲዮ ገጠር ለገጠር ሲንከራተት ማለት ነው። ሁሉንም አይተናል ማለት ነው። አይቶ ማመን ግድለናል ማለት ነው። ዝም ብለን መፍረድ አንችልም ማለት ነው። ባየነው ነገር ግን ማውራትና መፍረድ እንችላለን ማለት ነው። ለምን መንገዱ ክፍት ስለሆነ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ማን ናችሁ? ሰላማችሁ ይብዛልኝ። ሰላም ለሀገራችን ሰላም ለእናንተ የዘወትር ምኞቴ ነው ማለት ነው። እንግዲ ረመዳኑን ጨረስን ነው ማለት ነው ጾሙ ከሚጠቀሙት ያደርገን አልহামዱሊላሂ ረብል ረመዳን ሮጦ ሄደብን ማለት ነው የአመቱን በሰላም ያቆይን ያደርሰ ለቀሩን ቃናቶች ሁለት ናቸው መሰለኛ ቀራ ቀን ወላሁ አለም ሁለት ቀን መሰለኛ ለዘችኛም ቀን ለኢዱን ቀን አላህ ያደርሰን ኢድ ሙባረክ ቅሞት ያደርግ እንግዲህ ዛሬ እዚህ የመጣሁት እነ ሃዩና እና ሱማያ ናቸው ማለት ነው። ጣውን ታማሞች ናቸው ማለት ነው። ያው ማያቅ የለም ሃዩን እና ሱማያን ማያቅ ሰው አለ ብዬ አልልም። ቤተሰቦች ሁላችሁ ታቃችኋላችሁ ብዬ እገምታለሁ ማለት ነው። በመጀመሪያ ደረጃ አዩ የምታረገው ሀረካት ሁሉ በጣም ሱመያን ጣውንቷን ቀርቶ ተመልካችም ያናድዳል ማለት ነው። አላህ ስብሀነ ወተአላ ይቅር ይበለኝ። እኔ ሊሰድባትም አይደለም እዚህ ጋር የመጣሁት፣ ግን አደብ ብትገዛ ጥሩ ነበር። አብሮ ቢኖሩ ያላትን አስተያት ጥሩ አስተያት ሰታ ውሳን ለመፈለግ አግዛው ጸባይ ገስታ ልስልስ ብላ ሰይዶ ለሁላችንም ይበቃናል ብላ ሌላ ነገር ሳትናገር በጸባይ ጥሩ ሰው ብትሆን እውነት ለመናገር ሱመያ አሸሽም ማለት ነው። ሱመያን ቀርቶ ብዙ ሁላችንም ተመልካቾችን የሚያሸሽ ንግግር ነው የምትናገረው። እውነት ለመናገር አሁን አዩን ጥሩ አደረገች የሚል ሰው አለ? እኔ እንጃ ወላሁ አለም ስለዚህ በየሰአቱ የምትለቀው ቪዲዮ በጣም ነው የማናድደው ማለት ነው። በጣም ያናዳዳል። እውነት ለመናገር በቃ መፈለግም ግድ ሆኖዋል ማለት ነው። ሱማያን እስከሚያገኛት ሚያገኛት ብሏል። ተነስቷል ቆርጦ ማለት ነው። ይፈልጋል፣ ዛሬም ነገም። ስለዚህ አት ትፈለጣል፣ ትቆረጣል የባንክን አካውንትም ያደርጉብሃል እንደዚህ፣ ያደርጉሃል እንደዚህ ብላ ረርድብን ብላ ብዶ አሰርታለች ማለት ነው። አዩ የምትባለው ማለት ነው። እሱ እንዳለ ሆኖ ያው ሰምተናል፣ ተረተናል የሳና መስተያት የሰይዶም ደሞ ገጠር ለገጠር ሲንከራተት አይተናል። ይሄ እንዳለ ሆኖም ደግሞ። ወደ ሱመያ ልመለስና ሱመያ ዛሬ የሚያሳዝን ነገር ነው የተናገረችው ማለት ነው። አንድ ልፈታው እቅድ እንዳዘች ነው። ሁለት ደግሞ ኢኔስ ፊታኝ ቢለው አይፈቀድም እንዴ ብላለች። ሁነት ለሱመያ አደርሱልን። ሼር ላይ ካደረጋችሁ ብዙ ሰዎች በኮመንት ይመልሱላታል። ብዬ ተስፋ አደርጋለሁ እኛ ብዙዎቻችን ላናቅ እንችላለን። ሀራምና ሀላል ለይተን ላናቅ እንችላለን። ከኔ ጅምር ከኔ ጭምር እኔ አውቃለሁ ማለት አይደለም። በሲሱም የምናቀው እንኖራለን ሁሉንም መሰረቱን ሁሉ የምናቅ እንኖራለን ማለት ነው። ብዙ ሰዎች አወቅነ ብለን ማናቅ ሰዎች ልንኖር እንችላለን ማለት ነው። ፊታኝ ብዬ ባስገድደው እንግዲህ ልታስገድደው ነው ማለት ነው። ባስገድደው ፊታኝ ብለው ሀራም ይሆንብኛል ወይ? ይህን መልሳችሁ እፈልጋለሁ ብላ ነበር። በጣም አሳዘነችኝ ማለት ነው። አንደኛው ላይ ጢፋት ማጋና ያለው ሰይዶ ጋር ጢፋት አለ ባለፈው ይሄቴ እንደዛ አለችኝ። ሊጠመቅ ነው ክርስቲያን ሊሆን ነው ክርስትና ሊነሱ ነው ልጆች ስትል ቪዲዮ መስራት ራሱ አስጠላኝ። አልሰራውም ቪዲዮ እውነት ለመናገር አድዝኛለሁ። ለምን ወንዶች ሴቶችን ካሰለሙ በኋላ የግድ ከቤተሰቡ መተዋወቅ ይኖርባቸዋል። አሁን ሰይዶ ይሄን ያክል አይንከራተትም ነበር ቤተሰቦችን ቢያቅ ከቤተሰብ ቢገናኝ ሁለት ወልዶ እስከሚያሳድጉ፣ ቤተሰቦች ጋ እንሂድ። አቅማቸው ይችላል፣ ገንዘብ አላቸው፣ ጤና አላቸው፣ ወጣት ናቸው። እናት አለች፣ ቤተሰብ አለ። ቤተሰብ ጋ እንሂድ፣ እንተዋወቅ ማለት የሳም ግዴታዋ ነበር ማለት ነው። አሁን ምንድን ነው እንደዚህ ያንከራተል? አንድ ቤተሰብ እኮ ለሴት ልጅ አንድ ጀግና ቤተሰብ ካለ በቂ ነው። ለሴት ልጅ የትም ያስተዳድራታል ማለት ነው። ይመክራታል፣ ስትጣላ ያስታርቃታል። አንድ ጀግና ቤተሰብ ይሄትም ይሁን ወንድሙም አጎትም መኖር አለበት። ከዛኛው ሰው ደግሞ የግድ መተዋወቅ ግድ ይለናል። ባል አገኘን ብለን እዛ ዝብዝፉ ብለን መቀመጥ የለብንም። አገባው ብለን ደግሞ እዛ ባሌ ይበቃኛል ብለን ቤተሰብ መተው የለብንም። አበደን አበደ ወንዶች ይሁ ባላወቃችሁ ዙሪያ የሆነ ነገር ይመጣባቸዋል ከቤተሰባችን ውጭ ከባልም ውጭ ብቅት ይሆናላቸው ማለት ነው። ይሄ የኔ ምክር ነው። የሚመስለኝ ማውራ ማለት ነው። በሱመያ አንስቼ ለማውራት ፈለኩ ማለት ነው። እንግዲህ ሱመያ ከተጋባች እስካሁን ሰይዶ ቤተሰቧን ቢያቅ ኖሮ እንደዚህ ባልተንከራተተ፣ ቤተሰቡም ሊያስታርቀው ይችላል። ሱመያ ሀገር ሄዳለች። ቀጥ ብሎ ቤተሰቧ ጋር ሄዶ ይደርስባታል መታለች አልመጣችም። የሚለው ደግሞ እዛ ጋር ቤተሰቡ ከተዋወቅ እዛ ያገኛል። ከቤተሰቧ ራሱ ጦቀማ ያገኛል። ሱመያ እዚ ጋር አለች፣ እዛ ጋር አለች ይላል። ይሄ ጦቀማ የጠፋበት ሰኢዶ በመጀመሪያ በራሱ ስህተት ነው። ቤተሰቡ ያለመተዋወቅ ነው፣ ይሄን ጉድ ያመጣው ማለት ነው። ቤተሰብ ባሎቹም ምስጠ ገባው ብላችሁ ቤተሰባችሁ ጥላችሁ እዛ ካሳ ጋር ውሽቅ ቃት በሉ ማለት ነው። ሴቶችን ባላ ገባው ባሌ በቂ ነው ብሬ በቂ ነው ብለሽ ከባልሽ እዛ ዝፍፉ ብለሽ ቤተሰብሽ ሳትጠይቂ ከቤተሰብሽ ሳታ ሳታውቂ ዝሙ ብቲ ውርደት አንድ ቀን ይመጣልሻል ማለት ነው። ወላሂ ለአዚ መሆኑም የለበት። ቤተሰብ ያላወቀው ትዳር ቤተሰብ ያላወቀው ትዳር ምንም ጤና የለውም ማለት ነው። በቃ መጨረሻው ማያምኑ ማንሻው ማያምሩ ሳያምር ነው የተጋቡት ማለት ነው። ጥሩ አይደለም። እውነት ለመናገር እንግዲህ ቅርታ፣ ቤተሰቦቼ እኔም ላረጋጋው ማለት ነው። ስልክ ገብተውብኝ ነው። እውነት ለመናገር ይቅርታ፣ በእንደዚህ መስመር ብዙ እህቶች ትዳራቸው ይዛቸው ቁጭ ያላቸው ሰዎች ልትኖሩ ትችላላችሁ። በዛውም ልክ ደግሞ ቤተሰብ ሳይፈቅድ የቤተሰብ ያለ ፍቃድ ብሎ እምቢ ብሎ ለቤተሰብ የሚያሳውቁ ብዙ እህቶች ይኖራሉ ማለት ነው። ይሄ ሁሉም ሴቶች ስራ አይደለም። አንዳንድ ሴቶች ናቸው ይህንን ተግባር የሚፈጽሙት ማለት ነው። ቤተሰባቸው ጋር ማተዋወቅ ማይፈልጉት ለቤተሰባቸው አስለን ቤተሰብ ያላወቀው ትዳር ጥሩ አይደለም፣ ሀራም እንደሆነ ቤተሰብ የሌለበት ትዳር ጥሩ እንዳልሆነ ብዙዎቻችን እናቃለን ማለት ነው። ስለዚህ ወደ ሱማያ ልመለስ ና ሱማያ ዛሬ ያስተላለፈችው ምን ነበር? አቋርጬ ነው እንግዲህ ሊፈታው አለው ቢፈታው ወንጀል ይሆንብኛል ወይ ብላ ጥያቄ መልሱልኝ ብላለች፣ ለሱማያ አድርሱልኝ። ብዙም እህቶች ወንድሞቹም ኮመንት ጽፋቸዋል እዛ ጋር። እኔ ደግሞ የተሰማኝን ለመናገር ለራሴም ቢሆን ለሳም ደግሞ ለተመልካችም ደግሞ ይዤ መጣው ማለት ነው። ምንድን ነው እዛ ጋ ፊታኝ ማለትሽ? ከመሬት ተነስተሽ አይደለም ፊታኝ ያልሽው፣ አዩን አገባ ቢለሽ ነው ፊታኝ ያልሽው። በዚህ ትክክለኛ ትጠይቅበታለሽ ማለት ነው። አዎ ትጠየቅበታለሽ። ሀራም ነው ሲጀመር ሴት ልጅ የኒካ ባለቤቷን የልጆቿን አባት ፊታኝ ማለት ትዳር ትዳር ባይዝ እኮ ፊታኝ አትዩ። ከዚህም በፊት ያጠፋ ጥፋት ሰዎች ሊነግሩሽ ይችላሉ። እሱኑም ሸፍነሽ ኖረሽ ነበር። አሁን ግን አዩን ያው፣ በትክክለኛ መስመር ባይሆኑም፣ አዩ አስገድደው ብሆኑም፣ እሱም ደግሞ ያለ አንቺም ላይነግርሽ ሳይነግርሽም ሰርግ አድርጎ ያንን ሁሉ ያደረገው አይተናል። ይሄ በእኔ ቢሆን እውነት እኔም የሚያረገውን አላቅም ማለት ነው፣ እውነት ለመናገር ስለዚህ፣ ትክክለኛ ትዳር ይዞ ለአንቺ እንገራት አይልም፣ ያስፈቅዳት አይልም። ሸሪያ ማለት ነው ትዳር በቂ ገንዘብ ካለው ትዳር እንደሚይዝ ነው። አራት ሚስት እንደሚያገባ ነው የተፈቀደለት ማለት ነው። በሸሪያ ከሄነ ማለት ነው። በሸሪያ እንግዲህ የሚተዳደር አድርገን ብዙዎቻችን በሸሪያ ሳይሆን የምንተዳደረው የራሳችን ጸባይ ይዘን ነው የምንጓዘው ማለት ነው። የራሳችን ስታይል ይዘን ነው የምንቀሳቀሰው። አላህ ሱብሐነ ወተዓላ ይቅር ይበለን፣ ህቅር ባይነው እሱ ይቅር ይበለን። እንግዲህ ማንም የተኛው ሴት ጣውንት ገብቶባት ባላ ጣውንት አስ አግብቶ ዝም ምት ሴት አለች ብዬ አለለም። እንግዲህ አላህ ያነሰራት ብትሆን እንጂ ዲኑን ያወቅ ዲና ወቁት ሴቶች ራሱ እኔ ያውቀ ያውቃለሁ። በቃ ባሎቻቸው ምስት ሲያገቡ እንዴት እንደሚለወጡ ማለት ነው፣ ይለወጣሉ። በጣም ነው የሚያብዱት ማለት ነው። አላህ Subhanahu Wa Ta'ala ቀልብ ይስጠን። ኢንሻአላህ ራሳችን ባሎቻችንን ምንድር ሰዎች ያደርገን። እውነት ለመናገር አጅር እናገኝበታለን እኮ ከይር ስራ ስለሆነ አጅር የሚገኝበት ነገር ስለሆነ እኛን ከከይር መንገድ አውጥቶ ሰይጣን ይሾፍረናል ማለት ነው። አላህ Subhanahu Wa Ta'ala ሰይጣንን ያስወግደለን። አሚን በሉ፣ እውነት አሚን በሉ። እዚህ ዱንያ ላይ ስንት እመት ለመኖር ነው? አጅር የምናገኝበት መስመር ሲተን በቃ ምን ወንጀል የምንከመርበት መስመር እንሄዳለን ማለት ነው። ከወንጀል አላህ ይጠብቀን፣ አሁንም ነገም ዛሬም ሁሌም እስካለን ድረስ ማለት ነው። ስለዚህ አጅር የምናገኘው ባሎቻችን ብንድር እኛም ደስተኛ ሆነን እነሱንም ብናስደስት አገባለው ባሉ ጊዜ ፈቃደኛ ሆነን ብንዲራቸው ራሳችን እንደ አባት እንደ እናት ሆነን ማለት ነው። ይሄ አጅር ስላለው ብቻ አጅር ስለሚገኝበት ብቻ እኛ በቃ ምን ሊበላችሁ እናንተም ታቆታላችሁ ማለት ነው። ስለዚህ አሁን ሱመያ በትክክል ፊታኝ እንደዚህ ሲፈልግሽ መሬት ለመሬት ባህር ለባህር ገጠር ለገጠር እንደዚህ ለልጆቼ ለባለቤቴ ብሎስ የሚንከራተተው ባል ፊታኝ ብለሽ የሚታወጫትን ፍቺ የሚጠይቃትን ጥያቄ ወላሂ ይጠይቀሻል። ወንጀል ያደርግብሻል ማለት ነው። እነዚህም ቤተሰቦች ሳይሆን ውስታሶችንም ጠይቄ ማለት ነው ኦሎማዎችን ጠይቂ አዋቂዎችን ጠይቂ ማለት ነው። ብቻ ሚዲያም ላይ ብቻ ሁሉም የራሱን አስተያየት ነው የሚሰጥሽ ማለት ነው። ድሮ ከኔ የነበራችሁ ሁላ አሁን ለሰይድ ነው የምታግዙት። በይ ትክክነሽ ያላችሁኝ ሁላ ብለሻል ማለት ነው። ወላሂ ላዚም ሰው የሰው ከሰማችሁ የብዙ ሰው ኮመንት ካያችሁ መስመር ነው የሚሰቱት። በራሳችሁ እንቅስቃሴ ተንቀሳቀሱ ማለት ነው እ ሰው እኮ መንገድ ያስለቅቃል። እውነት ለመናገር ምንም ብዙ ሰዎችን ብዙ ሰዎች ብዙ ነገር ይላሉ ማለት ነው። የብዙ ሰዎችን መስማት አያስፈልግም። ስለዚህ ሱመያን አይዞሽ በይ የሚላት ብዙ ሰው አለ ማለት ነው። ደግ አረግሽለት ሚላት አለ ማለት ነው። በዛውም ልክ ደግሞ አሁንም ተይ ይሄ ወንጀል ነው ምናምን የሚሏትም አሉ። እነሱን ሰምተሽ ትመለሻለሽ ብዬ ተስፋ አደርጋለሁ። እውነት ለመናገር ትጠይቅበታለሽ በትክክል ኮመንትሽን አይተሽ ተረድተሽ ትመለሻለሽ ብለን ተስፋ እናደርጋለን ማለት ነው። እውነት ለመናገር ሱመያ እቺን ነገር አላወኩም ብላለች፣ አላቅም ብላለች፣ መልስልኝ ብላለች። እንግዲህ አግባብ ባለው ሱመያን ደሞ ቁጥሯን የምታቁ ልጆች በስነ ስርዓት አስረዷትና ትመለስ ወደ ሰይድ ማለት ነው። አሁንም ሰው መጀመሪያም ብያ ለ እውነት ለመናገር ሱመያ ምንም በሱምሁን ምሁን በሳም ቤተሰብ ታይ ሚላት አገኝቶ የሚመልሳት አጥታ ነው እንጂ፣ በያለው ቤተሰብ ምንም ቢሆን ለሴት ልጅ በተለይ ወንድንኳን እንኳን ጓደኞቹ ይመልሱታል። ሴትን ጓደኛ አይመልሳትም። ሴት የሴት ጓደኛ ብዙ ካላት ከስንት አንዷ ትዳራን በቲዳራ እንድትጸና ምትመክር ሴት ልትኖር ጓደኛ ልትኖር ትችላለች። ብዙዎቻችን ደግሞ እንዲያደርገሽን እንደዚህ አርግ፣ እንደዚህ አድርግ፣ እንደዚህ አድርግ ክብሬት መጫር ነው በቃ ስራችን ማለት ነው። አላህ ሱብሃነሁ ወተዓላ አደብ ይስጠን። በዚህ በጣውን ትዙራ በቃ ሴቶችን ሎክሰን እንተዋለን። እውነት ብዙ ሰዎች ስላየው ነው ማለት ነው። አላህ ቀልብ ስጠን፣ ለሱማያም ቀልብ ስጣት። በኮመንት አበረታታት። በኮመንት መልሶኝ ብላለች መልሶላት ቁጥሯን የምታውቁ የሚኮራት ማለት ነው። ወንጀል ነው፣ ወንጀል ነው። አላህ ይጠይቃታል፣ ይጠይቃታል። ፊች የሚጠይቅ ሴት አላህ ይጠይቃታል። ወንጀል ያደርግባታል ማለት ነው። ስለዚህ ልትመለስ ትችላለች። እንግዲህ ሱማያ የሌለችበት ቦታ እንግዲህ አቶ ሰኢዶ የተንከራተተ ነው ማለት ነው። አቅም አላህ ይስጠው። ምንም ብሆን ለምስቱ፣ ለልጆቹ ይንከራተት። አንድ ልጅ ገንዘብ በሚሊየን ቤት ቢሰጥ አንድ ልጅ ያገኛል ያገኛታል፣ አንዷ ልጇዋል። ስለዚህ ለልጆቹ ብሎ ይንከራተታ። ሰው ከጠፋ እውነት እንኳን ሰው ዶሮ ቢጠፋ አባቱ ይፈልገዋል ማለት ነው። ፍየል ቢጠፋ አባቱ ይፈልገዋል ማለት ነው። ሰው የመሰለ ነገር አፍቶበት እንዴት ይቀመጣል? ስለዚህ እኛ በዱአ እናግዛቸው። አላህ ሱመያ ቀልባን ሊመልሳት ከሰይዱ ጋ አላህ ሊያገናኛት ማለት ነው። እውነት ለመናገር አሁን እንደ አዲስ አበባ እንዳለች ነው የቆጠርኩት ማለት ነው። እዛ ሰይዶ የሚሄደው የሚፈልገው ገጠር ለገጠር የሚሄደው አስለን አልሄደችም፣ ሱመያ አልሄድኩም ብላለች። እንግዲህ የሰላማችሁ ይብዛውድ ተመልካቾቼ፣ ጀዛክላይ ኸይረን የምታበረታቱኝ፣ ላይክ አርጉ፣ ሼር አድርጉ፣ ሰብስክራ አድርጉኝ። አዲስ ቤተሰቦች አዲስ የምትመጡት፣ ነባሮች ደግሞ እጅግ አርጌ አመሰግናችኋለው። በኮመንት አሳውቁኝ። ይሄ ነገር ተሳስተሻል፣ ይሄ ነገር ትክክነሽ የሚል ኮመንት የፈልጋለው ማለት ነው። ስለዚህ ሱማያን ንገሩልኝ። አዎ ወንጀል ነው ወይ? ፍቺ ቢጠይቀው ብላለች። በእርግጠኝነት ኡሳዞችን ጠይቂ። ወንጀል ነው ባለቤትሽን ፍቺው የሚል በሸሪያ የለም ማለት ነው። ፍቺ ጠይቂው። ምን እንደዚህ ሲያኖርሽ ገንዘብ አላጣሽ ፍቅር አላጣሽ ልጆችሽን ያሳደገልሽ ትዳር፣ በትዳር ውስጥ ሰበብ ፊታኝ ብለሽ የምትያትን ቃል ወንጀል ትሆንብሻለች። እኔ እንደሰማው፣ እኔ እንደማያውቀው ይችን ነገር ለማውራት ነው የመጣሁት። ወዳችኋለሁ። ውድድ ነው። ማረጋችሁ ኑሩልኝ። ክፉ አይንካችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ